ሰላት አላሁ ስብሓነሁ ወተዓላ የደነገጋት ነቢዩ ሰለላሁ ዐለይሂ ወሰለም ያዘዙበት ምርጦች ወደ አላህ የሚቃረቡበት እኛ ከተፈጠርንበት ዋና ዓላማ ውስጥ አላህን ማምለክ ነውና፣ ከአምልኮዎች ሁሉ ቁንጮ የሚባለው ሰላት ነውና፣ ወደ ሰላት መስገድ ያነሳሳን ዘንድ ጥቂት ነጥቦችን ባላ ፍቃድ ይዣለው ማለት ነው። የመጀመሪያ ነጥብ ሰላት ከሁለቱ የምስክርነት ቃሎች ቀጥሎ የመጣ ትዕዛዝ ነው ማለት ነው። አን አብድላህ ብን ዑመር ረዲየላሁ አንሁማ ቃል አብደላህ ብን ዑመር

ድፍን ወር መጾም ነው። ሙተፈቁን አለይ ቡኻሪና ሙስሊም ተስማምተው ዘግበውታል። ከዚህ ምን እናያለን? ከምስክርነቱ ቃል ቀጥሎ የመጣው እስልምናችን የሚገነባበት ዋና ነጥብ ራሱ ምንድን ነው? ሰላት ነው ማለት ነው። የአላህ ባሪያዎች ሆይ ሰላት ይህን ያህል ደረጃ አለው ማለት ነው። እስልምናችን ይገነባ አይንገጫገጭ አይወድቅብን ዘንድ ሰላትን አጥብቀን ልንሰግድ ይገባል ማለት ነው። ዕድሜያችን ለጉርምስና ከደረሰበት ቀን ጀምሮ እስከ ለተሞታችን ድረስ የምንፈጽመው አምልኮ ነው። ሁለተኛ ነጥብ ሰላትን ከአላህ ነው የተቀበሉት። በአስደናቂው የሌሊት ጉዞ ነብዩ ሰለላሁ ሰለም ምን ይላሉ? ከመካ ወደ ቤይት አልመቅዲስ ተወሰድኳሉ። ከዛ ከቤይት አልመቅዲስ ጅብሪል አለይህ ሰላም ይዞኝ ወደ መጀመሪያው ሰማይ አረጋ አሉ። የመጀመሪያው ሰማይ ጠባቂ ጠየቀው፣ ማናህንተ አለው እኔ ጅብሪል ነኝ። አለ። ማን አብሮህ አለ? ሙሐመድ አብሮ አለ። ተጠርቷል ወይ? አው ተጠርቷል፣ ተባለ የመጀመሪያው ሰማይ ተከፈተልን። ይህን ጥያቄ ሁለተኛውም ሰማይ ላይ ሶስተኛውም ሰማይ ላይ አራተኛውም ሰማይ ላይ አምስተኛውም ሰማይ ላይ ስድስተኛውም ሰማይ ላይ ሰባተኛውም ሰማይ ላይ እየተጠየቅን ሰባቱ ሰማይ ተከፍቶልን ሄድን። ሲድረተል ሙንተሃጋ ስንደርስ ጅብሪል እዛ ቆመ። እኔ ያንን አልፌ ሄድኳሉ። ከዛ አላሁ ስብሐነሁ ወተዓላ

ፈኢነ ኡመተከ ላ ዩጢቁነ ዛሊክ። ያንተ ህዝቦች እኮ ይህንን አይችሉትም። እኔ እኮ በኒ እስራኤሎችን ሞክሬያቸው ነበር። ስለዚህ ያንተ ኡመቶች በቀን ሃምሳ ሰላት መስገድ አይችሉምና አስቀንስ አሉኝ። ተመለስኩኝ ወደ ጌታዬ አሉ ነቢዩ ሰለላሁ አለይሂ ወሰለም። በሙሳ አማካኝነት ምን አደረጉ? እያስቀነሱ እያስቀነሱ እያስቀነሱ መጨረሻ ላይ አምስት ሆነች ማለት ነው። ነቢዩ ሰለላሁ አለይሂ ወሰለም ይዘዋት የመጧት ሰላት ማለት ነው። ስለዚህ ከእኛ የሚጠበቀው ምንድን ነው? ይህን አምስት ወቅት ሰላት ግን የዚህን ኡመት ስራ አላህ በአስር ስለሚያባዛው እንደ ስንት ተደርጎ ነው የሚያዘው? እንደ ሀምሳ ተደርጎ ነው የሚያዘው። እናንተ ያላህ ባሪያዎች ሆይ አደራ በሰላት ላይ ከመዘናጋት ልንጠነቀቅ ይገባል። ሦስተኛ ነጥብ ሰላት የእስልምና ማረጋገጫ ነው። ኢማሙ ሙስሊም በዘገቡት አን ጃቤር የቁል ከጃቤር ብን አብደላህ ረዲ ላሁ አንህ እንዲህ ይላሉ፣ ሰሚዕቱ ነቢይ ስለ ላሁ አለይህ ወሰለም የቁል ያላህ መልእክተኛን ያላህ ሰላትና ሰላም በርሳቸው ላይ ይሁን እኮ ሲሉ ሰምቻቸው አለው። ኢነ በይን ረጁሊ በሰውየው መካከልና ወበይን ሽርክ ወልኩፍር ባላህ ላይ ማጋራትና በክህደት መካከል ያለው እኮ ልዩነት ተርከሰላት ሰላትን መተው ነው አሉ። ስለዚህ ሰላትን የተወሰው ከሃዲ ነው የሚሉት ዑለማዎች ይህንን ማስረጃ ይዘው ነው ማለት ነው። ማስረጃው ግልጽ ነው። ኢነ በይነ ረጁሊ በሰውየው መካከል ወበይነ ሽርኪ ወልኩፍር በሽርክና በክህደት መካከል እኮ ያለው ተርከስ ሰላት ሰላትን መተው ነው። ስለዚህ ሰላት ሊተው አይገባው። እንዴት አንድ ያላህ ባሪያ እዚህ ምድር ላይ አላህን ለማምለክ መጥቶ ሲያበቃ ሰላት አልሰግድም ይላል? ሰላት የልብ መርጊያ የአይን ማረፊያ ሆና ሳለ ማለት ነው። አንድ ደግሞ አብሮኝ የሚሠራ ክርስቲያን እንዲህ ሲል አስገራሚ ንግግር ነገረኝ ማለት ነው። ሙስሊም ያለ ሰላት፣ የሰው ልጅ ያለ አንገት እኮ ህይወት የለውም አለ። እንግዲህ ሙስሊሞች ከሰላት ጋር ሌትም ቀንም የተያያዘ ጉዳይ እንዳላቸው፣ ሰላት ትልቁን ቦታ በስልምና እንደሚይዝ ይሄ ክርስቲያን እንኳን እንዲህ ሲል መሰከረልን ማለት ነው። ሙስሊም ያለ ሰላት፣ የሰው ልጅ ያለ አንገት ህይወት የለውም አለ። የሰው ልጅ አንገቱ ቢቆረጥ ህይወት ይኖረዋል አይኖረውም? ልክ እንደዚህ ሙስሊም እንዴት ያለ ሰላት ህይወት ይኖረዋል እያለ ነው። አራተኛ ሰላት ማለት አዛን ሁሉ የተደነገገላት ጥሪ ማለት ነው። ሙዐዚን የሚባል የሥራ ድርሻ ያለው የተመደበላት ሁሉ ታላቅ አምልኮ ናት። ለሰላት አዛን ጥሪ ሲደረግ ሸይጧን ይፈረጥጣል፣ ከመስጂድ ይወጣል። ጥሪዎቹ ምን ይመስላሉ? አላሁ አክበር አላሁ አክበር፣ አላህ እኮ ታላቅ ነው፣ አላህ እኮ ታላቅ ነው። አላሁ አክበር አላሁ አክበር፣ አላህ እኮ ታላቅ ነው፣ አላህ እኮ ታላቅ ነው። አሽሃዱ አን ላኢላሃ ኢላላህ

ኢማሙ ዞር ብሎ ሰፋችሁን አስተካክሉ ይላቸዋል። ሰፋቸውን ያህል ያያል። ከዛ አላሁ አክበር ተብሎ ወደ ሰላት ውስጥ ይገባል። ተመልከቱ፣ ይህን ያህል ውድና ታላቅ አምልኮናት ሙስሊሞችን በተለይ ወንዶችን በጀማዓ የምትሰበስብ ማለት ነው። አምስተኛ አላህ ሰላትን በኔና በባሪያ መካከል ሁለት ቦታ ከፈልኳት አለ። ዐን አቢ ሁረይራተ ረዲየላሁ አንሁ አኔ ነብይ ሰለላሁ ዐለይሂ ወሰለም ፊማ የርዊሂ ዐን ረቢህ

አስና ዓለየ ዓብዲ፣ ባሪያዬ እኮ አውደሰኝ እኔን ይላል። ወኢዛ ቃል ባርያው ባለጊዜ፣ ማሊክ የውም ዲን አላህ እኮ የፍርዱ ቀን ባለቤት ነው ባለ ጊዜ፣ ቃለ አላህ እኮ ይላል መጀደኒ ዓብዲ፣ አከበረኝ አላቀኝ እኮ ባርያ ይላል። ፈኢዛ ቃል ባርያው ባለጊዜ፣ እያከ ናዕቡዱ ወኢያከ ነስተዒን፣ አንተም ብቻ እናመልካለን በአንተም ላይ ብቻ እንታገዛለን ያለ ጊዜ፣ ቃለ አላህ ይላል

ምራን ገይር መቅዱቢ አለይህም እነዚያ ያልተቆጣህባቸው የሆኑትን ወለዶሊን ያልጠመሙ የሆኑትን ባለ ጊዜ ቃለ ይላል እኮ አላህ፣ ሀዛ ሊዓብዲ ይህ እኮ ለባሪያዬ ነው። ወሊዓብዲ ማሳአል ለባሪያዬ ደግሞ የጠየቀው አለው። እመራዋ አለው፣ ቀጥተኛውን መንገድ እኔ ጸጋዬን የዋልኩባቸውን የነቢያትን፣ የስዲቆችን፣ የሰማዕታትን፣ የሰዋሌዎችን መንገድ እመራዋ አለው። ከይሁዳ ከነሷራ ከጠመሙት ከተቆጣሁባቸው መንገድ ደግሞ እጠብቀዋለሁ፣ አላሁ ስብሐነሁ ወተዓላ ማለት ነው። ከዚህ ምን ያዝን? ያላህ ባሪያዎች ሆይ አላሁ ስብሐነሁ ወተዓላ ሰላትን በኔና በባሪያዬ መካከል ከፈልኳት አለ ማለት ነው። ስድስተኛ ነጥብ፣ ለአላህ እንደሚታወቀው ምርጥ ምርጥ ባሪያዎች አሉት። ከነሱ ውስጥ አንደኛዎቹ መላይካዎች ናቸው። አላሁ ስብሐነሁ ወተዓላን ዘውትር ቢያመልኩት እማይደክማቸው እማይሰለች ፍጡሮች ናቸው። ነቢዩ ሰለላሁ አለይህ ወሰለም መላእካዎች እንዴት ሰጋጅ እንደሆኑ ለአላህ ምን ያህል ተጎናባሾች፣ ሰጋጆች፣ አምላኪዎች እንደሆኑ እንዲህ ሲሉ ይነግሩናል። አን አቢዘር ይንቃዋል ከአባዘር አላህ መልካም ሥራቸውን ይውደድላቸውና እንዲህ አሉ። ቃለ ረሱሉላሂ ሰለላሁ አለይህ ወሰለም፣ የአላህ መልእክተኛ ያላህ ሰላትና ሰላም በርሳቸው ላይ ይሁን እንዲህ አሉ። ኢኒ አራ ማላ ተረውን፣ እኔ እኮ እናንተ ማታዩትን አያለሁ አሉ ወአስማዑ ማላ ተስማዑን እሰማለሁ ደሞ እናንተ ማትሰሙትን አሉ። አጣቲ ሰማዑ ሰማይ እኮ ቃቃ ሲጢጢ አለች። ለምሳሌ ግመል እምትጫንበት እንጨት አለ። እላዩዋ ላይ እንጨት ይደረጋል። ሸክሟ እየበዛ ሲሄድ ስትራመድ ምን ይሆናል? እንጨቱ ራሱ ቃቃ ቃቃ ይላል። ሸክም በዝቶበት ማለት ነው። ወይንም የድሮ ቤቶች ላይ መሬቱ፣ ወለሉ ሳንቃ ነው የሚሆነው የእንጨት ማለት ነው። ከዛ ያ እንጨት ሸክም ሲበዛበት ቃቃቃ ይላል። ነቢዩ ሰለላሁ ዐለይሂ ወሰለም ምሳሌ ሲሰጡን ምን አሉ? አጠት ሰማኡ ሰማይ እኮ ሲጢጢጢጥ አለች ቃቃቃቃ አለች። ወሁቀ ለሃ አንተዕጥ ቃቃቃ ልትል ሲጢጢጥ ልትልም ይገባታል አሉ። ማ ፊሃ መውዱዑ አርበዒ አሳቢዐ አራት ጣት የሚያስቀምጥ ቦታ እኮ የለም። ኢላ ወመለኩን ዋዲዑን ጀብሃተሁ ሳጅዳን ሊላ መላኢካ ለአላህ ግንባሩን የደፋበት ቦታ ቢሆን እንጂ አሉ መላኢካዎች። እንግዲህ ሰማይ ቤት ላይ ለአላህ ስጁድ አድርገው አራት ጣት። አንድ ሰው ለምሳሌ እጃችንን እዩት። ቀኝ እጃችን ስንት ጣት አለው? አምስት ጣት አይደለ? አራቷን ጣት መሬት ላይ ብናስቀምጣት ብዙ ቦታ ትይዛለች፣ አትይዝም? ሰማይ ቤት ላይ አራት ጣት የሚያስቀምጥ ቦታ እንኳን የለም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ምንሆኖ ምን ሆኖ መላእክቶች ጠቅላላ በግንባራቸው ስጁድ ተደፍተውበት

ምን ይውጠን? ያላ ባሪያዎች ሆይ እኛ ያልሰገድን ለይ ተቀም በጸጋውም የሚያቀማጥልን ሰዎች ማን ይስገድለት? ደሞ እኮ ምን ሰግደው ለራሳችን ሲባል ነው፣ ወደሱ ለመቃረብ የሱን ውዴታ ለማግኘት ያቺ አይን አይቷት ጆሮ ሰምቷት ልብ ጠርጥሯት ማያቀውን ጀነት የምትባለውን አገር ለመውረስ ነው። ሌላ ስለ መላኢካዎች ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? የለሊቱ ጉዞ ላይ በሄዱበት ሰዓት ማለት ነው፣ ሰባተኛው ሰማይ ላይ ምን እንዳዩ እንዲህ ሲሉ ተናገሩ። ፉም አረጀ

የድኮልሁ ይገቡታል። ውስጡ ኩለ የውሚን በየቀኑ ሰብዑነ አልፈ መለኪን ሰባ ሺህ መላኢካዎች እኮ በቀን ውስጥ እዛ ይገባሉ። ላ የዑዱነ ኢለይሂ ተመልሰው የመምጣት ቻንስ እኮ አይደርሳቸውም። አላህን እዛ ገብተው ያመልኩታል። እንግዲህ ስንታልኩኝ አላህ ባሪያዎች ሰባ ሺህ በቀን ሰባ ሺህ የደረሳቸው መላኢካዎች ቀያማ እስክት ቆም ድረስ ድጋሚ ቻንስ አይደርሳቸውም። ተመልከቱ። ለአላህ እንዲህ አይነት ሰጋጆች አምላኪ ባሪያዎች አሉት በሰባቱ ሰማይ ላይ። እኛ እዚህ ምድር ላይ የምንኖር ሰዎች፣ ለአላህ እንዲህ የገዘፉ ባለክንፍ ባልተቤቶች፣ ማይበሉ ማይጠጡ፣ ስሜት የሌላቸው ሌት ተቀን እሱም በማምለክ ብቻ ላይ የተወጠሩ ባሪያዎች እያሉት እኛ ይሄን ተምሳሌት አንወስድም ወይ ነው። ሰባተኛ ነጥብ፣ የነብዩላህ ኢብራሂምን ታሪክ ላንሳ፣ ሰላትን በተመለከተ ማለት ነው። ኢብራሂም አለይሂ ሰላም የነብያት አባት በመባል ይታወቃሉ። አላህ ስለእሳቸው ምን ያለው ይበቃል፣ ወተኸደላሁ ኢብራሂመ ኸሊላ አላህ እኮ ኢብራሂምን ፍጹም ወዳጅ አድርጎ ያዘው አለ። ፍጹም አላህ ነው የወደዳቸው ልብ በሉ። እኛ አላህን እንወዳለን ልንል እንችላለን። ምን ያህል እውነተኛ ነው አላህ ብቻ ነው የሚያውቀው። እሱ ግን ወደደህ፣ ማለት ነገሩ ሁሉ አበቃ። አንተ የዕድለኞች ሁሉ ዕድለኛ ሰው ማለት አላህ ሲወድህ ነው። አላህ ግን ኢብራሂምን ፍጹም ነው ወዳጅ አድርጎ የያዛቸው። እሳት ላይ ቢወረወሩ ያናሩ ኩኒ በርደን ወሰላመን አላ ኢብራሂም ነው ያለላቸው። ያናሩ አንቺ እሳት ሆይ

በስተርጅና ሰው ልጅ ካገኘ በኋላ የምድሩስ ጉዳይ በሞት ያበቃል። በሞት እንለያያለን። እማትጠፋ ዓለም አለች። የምትቀጥለው ዓለም ጀነት ላይ ልጆቹ ማግኘት የፈለገ ሰው እስቲ ኢብራሂምን እንስማ፣ አለይሂ ሰላም ምን አሉ ሲቀጥሉ፣ ረቢ ጌታዬ ሆይ ኢጅአልኒ፣ አድርገኝ፣ ሙቂመ ሰላት፣ ሰላትን ሰጋጅ አድርገኝ፣ አዘውትሮ ሰጋጅ አድርገኝ። ወሚን ዙርየቲ ከዝርያዎቼ አደርግልኝ። ረበና ወተቀበል ዱዓ ጸሎቴንም ጌታዬ ሆይ ተቀበለኝ አሉ። ከዚህ ምን እንማራለን የአላህ ባሪያዎች ሆይ? አንድ አባት ይሄው ኢብራሂምን ምሳሌ እናደርግ። በስተርጅና ነው ልጆቹን ያገኛቸው። እስቲ ይጫወቱ፣ እስቲ እንዲህ ይበሉ አይደለም። ኢብራሂም ከልጆቹ ጋር እንዳለ ከአምልኮ ጋር የተገናኘ ነው። አንድ ቦታ ላይ ከልጁ ጋር ካዕባን ይገነባል። አንድ ቦታ ላይ ሌላ ተግባር ይፈጽማል። አንድ ቦታ ላይ ሊሞቱ ሲሉ አደራ የእስልምናን ነገር ይላሉ። ከዚህ ምን ያዝ እቺ ምድር ጠፊናት፣ የሚቀጥለውን ዓለም ለልጆቻችን ልናስብ ይገባናል። ለልጆቹ ያሰበ ሰው ደግሞ ልጆቹን በሰላት ያዛል። አላህ እሱንም ልጆቹንም ሰላት ላይ እንዲያጸናቸው ይሄን ዱአ ይላል። ዱአው ምንድነው? ረቢ ጀዓልኒ ሙቂመ ሰላቲ ወሚን ዙርየቲ ረበና ወተቀበል ዱዓ። ጌታዬ ሆይ እኔንም ሰላትን አዘውትሬ ሰግድ አድርገኝ ልጆቼንም እንደዛው አድርግልኝ፣ ጸሎቴንም ተቀበለኝ። ስምንተኛ ነጥብ አላህ ለሙሳ ደግሞ ምን አላቸው? ለእኚ ለውድ ሰው እኚህን አስመልክቶ ደግሞ አላህ ምን አለ? ወስጠናዕቱከ ሊነፍሲ አላቸው። አላሁ አክበር አላህ ይምረጠን ማለት እንደዚህ ነው። በቅ እኔኮ አንተን ለነብሴ የመረጥኩ አላቸው። ማንን? ሙሳ። እዚህ ጋ ደግሞ ሔወስ ይቀጠል፣ ምን አለ? ወአነ አህተርቱከ ፈስተሚዕሊማ ይሓ። እኔ መረጥኩ የሚወርድልህን ነገር አዳምጥ አላቸው። ኢነኒ አነላህ፣ እኔ አላህ እኔ ነኝ አላቸው። ላ ኢላሃ ኢላ አነ፣ ከእኔ በስተቀር እኮ በሐቅ የሚመለክ አምላክ የለም። ፈዕቡድኒ፣ አምልከኝ። ወአቂሚ ሰላተ ሊዲክሪ፣ እኔ ለማውሳት ደግሞ በእርሷም ውስጥ ሰላትን ስገዳት። ይሄው አላህን ማውሳት የፈለገ ሰው ቁጥር አንድ ምን ያደርጋል? ሰላትን ይሰግዳል። ጥሪው እኮ ያላህ ጥሪ ነው። አላሁ አክበር፣ አላህ ትልቅ ነው ሲባል ወደ ሰላት ነው እየተጠራን ያለ ነው። መጣን። ከዛ በኋላ መጎናበሱ፣ በግንባር መደፋቱ፣ እነዚህንና የመሳሰሉ ነገሮች ሁሉ ከምን የተያያዙ ናቸው? እኛ አላህን ምናመልክበት ስለሆነ። ይሄው አላህ ለሙሳ ምን አላቸው? ኢነኒ አነ አላህ እኔ አላህ እኔ ነኝ አላቸው። ላ ኢላሃ ኢላ አነ፣ ከኔ ውጭኮ በሐቅ የሚመለክ አምላክ የለም። ፈዕቡድኒ አምልከኝ። እንግዲህ ሰላት ራሱ አምልኮ ናት፣ ነጥሎ ግን አወጣት። የአምልኮዎች ቁንጮ ስለሆነች ወአቂሚ ሰላተ ሊዲክሪ፣ በእርሷ ምነኝ ለማውሳት ስገዳላቸው። ዘጠነኛ ነጥብ ዒሳ አለ ሰላምና ሰላት። ዒሳ እንደሚታወቀው አለህ ሰላም የመርየም ልጅ፣ ከፊሉ አለም አምላክ ናቸው የአምላክ ልጅ ናቸው ብሎ ያመልካቸዋል። የእሳቸው እውነታ ግን ነቢይና ያላህ ባሪያ ናቸው። ምን አሉ እሳቸው ወጃአልኒ ሙባረከን አይነማ ኩንቱ በየትኛውም ስፍራ በሆንኩ እኮ አላህ እኮ ባርኮኛል አሉ። ወአውሳኒ አዞኛል ደሞ አላህ፣ ቢሰላቲ ሰላትን በመስገድ ወዘካቲ ዘካን በመስጠት ማዱምቱ ሐያ በሕይወት እስካለሁ ድረስ አሉ። ይኸው ዒሳ እንኳን ውዱ ያላህ ባሪያ አላህ በሰላት አዞኛል እያሉ ነው። አስረኛ ነጥብ ነብዩ ሰለ ላሁ አሌይ ወሰለምና ሰላት። ነቢዩ ሰለ ላሁ አሌይ ወሰለም ቢላልን ምን ይሉት ነበር? እንግዲህ እሳቸው ዘንድ እንደሚታወቀው ሰላት አይን ማረፊያቸው ነው። አሬህና ቢሃ ያ ቢላል ይሉት ነበር። እስቲ እንደው ልባችንን አሳርፋት አዛምበልና በእርሷ እኮ